ምዝገባውን በይፋ ያስጀመሩት ርዕሰ መስተዳደሩ ሀገራችን ኢትዮጵያ የዜጎቿን ሕይወት ለመቀየር ዲጂታል ኢኮኖሚን እውን ለማድረግ እየሰራች ትገኛለች ብለዋል። ሀገራችን ኢትዮጵያ ባለፉት ጥቂት ዓመታት ውስጥ የዲጂታል ኢኮኖሚ ልማትን ለማፋጠን ከወሰደቻቸው አንኳር ተግባራት ውስጥ አንዱ የሆነው ነው በተለይ አጠቃላይ አገራዊ ኢኮኖሚን ተወዳዳሪ ለማድረግ ከተወሰዱት ዋና ዋና እርምጃዎች ውስጥ አንዱ የሆነው የብዝሃ ኢኮኖሚ ዘርፍን እውን በማድረግ ለሀገሪቷ ኢኮኖሚ አስተዋጽኦ እንዲያበረክት ማድረግ ማድረግና በዛም ሂደት አጠቃላይ የዜጎቹን ህይወት በመቀየር ወደ ሁለንተናዊ ብልጽግና የሚደረገውን ጉዞ እንዲያፋጥን ታስቦ ወደ ስራ የተገባ ነው። ዲጂታል መታወቂያም የህዝብና የመንግስትን አገልግሎት የሚያቀላጥፍና ዘርፈ ብዙ አገልግሎት እንዳለውም ነው ርዕሰ መስተዳድሩ ያነሱት። የፋይዳ ብሔራዊ ዲጂታል መታወቂያ ዘርፈ ብዙ ጠቀሜታ ያለው ነው። በአንድ በኩል ይህንን መታወቂያ በመያዝ የግለሰቦችን የዜጎችን ማንነት በቀላሉ በየትኛውም የአገሪቱ አካባቢ፣ ከሀገር ውጭ ቢወጣም መለየት ማወቅ የሚቻልበት ነው። ይሄ ብሔራዊ ዲጂታል መታወቂያ በተለምዶ ፓስፖርት ከምንለው የተለየ ነው። ይሄ ዲጂታል መታወቂያ ከፓስፖርት በተለየ መንገድ ሰፋ ያሉ አግሎቶቹን እንድናገኝ የሚያግዝ፣ በአንድ በኩል የግለሰቦቹን ማንነት የሚለይ መረጃዎቹ በዛች መታወቂያ ውስጥ በውል የሚቀመጥ፣ እነዚህን መረጃዎቹን የያዘን መታወቂያ አንድ ግለሰብ ይዞ አግሎት ወደሚያገኝበት ተቋም በሚንቀሳቀስበት ሰዓት በዚች መታወቂያ ውስጥ ብቻ የእኛ ማናቸው መረጃዎች እዚህ ውስጥ ይደራጃሉ ማለት ነው። ስለዚህ በክልሉ የሚገኙ ሁሉም ዜጎች መታወቂያውን እንዲይዙ ርዕሰ መስተዳድሩ ጠቁመው ሁሉም አመራሮችም ቀድሞ አሻራ በመስጠትና መታወቂያውን በመያዝ ለሌሎች አርአያ እንዲሆኑ ሲሉ አስገንዝበዋል። ቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍትን በበኩላቸው በእንኳን ደህና መጣችሁ መልእክት የለውጡ መንግስት ዲጂታል ኢኮኖሚን እውን በማድረግ ውጤት ያስመዘገበ መሆኑን ገልጸዋል። የዲጂታል መታወቂያ መመዝገቢያ መርሃ ግብር ላይ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋገሾ የክልሉ መንግስት ዋና ተጠሪ አቶ ፍቅረ አማን፣ ሌሎች የክልሉ መንግስት ስራ ኃላፊዎችና ሰራተኞች፣ የመንሸኮ ዞን አመራሮችና የሴክተር መስሪያ ቤት ሰራተኞች የታደሙ ሲሆን እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ2017 በጀት ዓመት 150 ሺህ ዜጎች የዲጂታል መታወቂያ እንዲወስዱ እየተሰራ እንደሆነም ተገልጸዋል።